ጤናስትልን፣ እንዴት ናችሁ? ኤችዲ መጥቷል ሐሙስ ከሰዓት ሰላሳ ለቃ ቆይታ የሚያደርገው ፕሮግራማችን ነው። ጣቢያው ተወዳጁ ብስራት ኤፍኤም 101 ነጥብ 1 ላይ ነው የምንገኘው። እንግዲህ ዛሬ ከትናንት የቻምፒየንስ ሊግ ጨዋታዎች ጋር በተያያዘ አጭር ነገር እናነሳለን። ከዛ ውጪ በካሴዶ ግራቨንበርግና ራይስ መካከል የአማካኙ ምርጥ ማን ነው በሚል ከሰሞኑ ሀሳቦች እየተንሸራሸሩ አሉ። እንግዲህ በርካቶችም እያነሷቸው ነው። እነዚህን ሶስት ተጫዋቾች ደ አትሌቲክ የራሱን ፖል ሰርቶ ለማን ነው ቅድሚያ የሰጠው? እንዲሁ የራሱ ጋዜጠኞችስ ከነዚህ ተጫዋቾች አንጻር ቅድሚያ የሚሰጡት ለማን ነው? ወይስ የራሳቸው በዚህ በስድስት ቁጥር ቦታ ላይ የተሻለ የሚሉት ተጫዋች አላቸው የሚለውን እናነሳለን። በነገራችን ላይ ሲቲ እንግዲህ ስለመመለሱ ፍንጭ የሰጠ አይነት የቻምፒየንስ ሊግ ብቃትን አሳይቷል። ብዙ ስኳድ ወይም ጥልቅ ስኳድ ያለው የሚመስለው ቼልሲ ከነጉዳቱም ቢሆን አዳዲስ ተጫዋቾችን እየሞከረ ስኬታም አለመሆኑ ታይቷል። ባርሴሎናም እንዲሁ አስገራሚ ውጤት ነው ያስመዘገበው። በነገራችን ላይ ይሄ ሀይ ላይ ነው የሰራ የማይመስልበት ጨዋታን አስተናግዷል አስመዝግቧል። እንዲሁ ውጤቱ ጥሩ አይደለም። ከኒውካስል ጋር በተያዘም ስኬት ተመዝግቧል። በርካታ ነገሮች እንግዲህ ተካሂደዋል ትናንት። ቻምፒየንስ ሊግ ጋር በተያዘ የማንቸስተር ሲቲን ድል መነሻ አድርገን በተለይ አጠር አድርገን ሀሳቦችን እናንሸራሽራለን ከባልደረባዬ በአካል ዳንኤል ጋር ቆይታ የማድረግበት ፕሮግራም ነው ጀምረናል። ዩቲዩብ ላይ ከሆናችሁ እንግዲህ ፕሮግራሙን አስቀድማችሁ ላይክ በማድረግ እንድትጀምሩ በማክበር ጋብዛለሁ። በአካልዬ እንዴት ነህ? አለን አለን። እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ? ብያለሁ። ተገናኘን እንግዲህ ቻምፒየንስ ሊጉ ማክሰኞም በጣም በርከት ያሉ ጨዋታዎችን አሳይቶናል። የተጠበቁ በተለይ ሁለት ግዙፍ ጨዋታዎች ነበሩ። የአርሰናል ጨዋታ ሳይሆን በተለይ የባየርን የፒዥ ባየርን ጨዋታ እንዲሁ ደግሞ የ ሊቨርፑልና ሪያል ማድሪድ ጨዋታ በጣም ቁልፍ ጨዋታ እንደነበር ተከታተልክ። በተለያየ ቀን መደረግ ነበረባቸው አይደል፣ ራሳቸውን የቻሉ ትልልቅ ጨዋታዎች ናቸው። ምናልባት ያ አንዱ ምናልባት ትናንት ተደርጎ ቢሆን ኖሮ ከሌሎቹ ጨዋታዎች በዘለለ በደንብ ከፍ ብሎ ሊታይ እንደሚችል ግምት ትወስዳለህ። በእርግጥም የሊቨርፑልን እንግዲህ በተከታታይ ሁለት ጨዋታ ድንቅ መሆን ስታይ ሲቲም ቢሆን ከሰሞኑ ተነሳው ተነሳው እያለ ነው። ትናንትም የሚያስመዘገበው ነገር ስታይ ፕሪሚየር ሊጉ ላይም ይሄ ነገር እንዴ ብለህን ጥያቄ እንድታነሳ የሚጋብዝ ይመስላል። ወጥነት እየመጣ ያለ ይመስላል። በዚህ ላይ ደግሞ እርስ በርስ የሚገናኙበት ሳምንትም ከፊታችን ነው። እስቲ ከሲቲ የትናንት ብቃት በተወሰነ መልኩ ሀሳቦች አንሸራሽነን እንነሳ። እንግዲህ ማንቸስተር ሲቲ አሸንፏል። ሀላንድ አሁንም ግብ ያስቆጠረ ነው። ሀላንድ ብቻ ሳይሆን እነ ፋደን አሁን በደንብ ወደፊት እየመጡ ዶኩም፣ በደንብ እየለመደ እንዳለ ያው እየለመደ አመታት እየተቆጠሩ ነው በማንቸስተር ሲቲ ከተመለከት ነው ይሄ ተጫዋች። ግን የትናንቱ ጨዋታ የነበረው አስደናቂነት ይገርማል። የሀላንድ ጎልን እንዲቆጠር ትልቁን ስራ የሰራው ጀሬሚ ዶኩ ነው። ከዛም ውጭ ደግሞ ባለፈው ጨዋታ ብዙ ሲወቀስ የነበረው ብራዚል ላይ ሳቪንሆም አስደናቂ ነበረ። በእንቅስቃሴ ረገድ ሁለቱን የመስመር እና ደግሞ በሶስተኛው የመሀል ተከላካይ ይህ ግራ መስመሩ ላይ ያሉትን ተጫዋቾች እንዴት ሲያጨናነቃቸው እንደነበር የተመለከትንበት እንቅስቃሴ ነበርና ሲቲ በደንብ ተዝናንተው ጨዋታውን አሸንፈው የወጡበት ጨዋታ ነው ልትለው ትችላለህ። ውጤቱ አራት ለአንድ ነው። እሱ ብቻ ልዩነታቸውን ያሳይሃል። ኦፍኮርስ የሚናቅ ቡድን አይደለም ዶርትሞንድ። ሁሌም አለው ይላል የሆነ እንቅስቃሴ ያደርጋል፣ የሆኑ እድሎችን ለመፍጠር ጥረት ያደርጋልና ምናልባት የመጀመሪያው አጋማሽን ስትመለከት እና ግብ ጠባቂው ግሪጎሪ ኮበል አስደናቂ አስደናቂ ኳሶችን አድኗልና የሪያል ማድሪድ እና የሊቨርፑል ጨዋታ ዘጠና ደቂቃ ኮርቱ ያደረገውን ነገር ወይም በመጀመሪያው አጋማሽ እነዛን አይነት የሚመስሉ እና የበቃ የኮብል ሁለት ግቦች ይቆጠሩበት እንጂ በእንቅስቃሴ ረገድ ተጨማሪ አደጋ እንዳይፈጠር ለማድረግ በዶርትሙንድ በኩል በግብ ጥባቂው በኩል የነበረው አስደናቂነት የሚገርም ነበረ ዴቭ እና ተጨማሪ ግቦች እንዳይቆጠሩ ያደረገው ኮበል ግብ ጠባቂ ስለነበር እንደሆነ በደንብ መናገር ይቻላልና፣ ሲቲ አሁን በደንብ ሮቴት እያደረገ አሰልጣኝ ፔፕ ጓርዲዮላ ተከላካይ ክፍሉን ሲፈልግ ዲያዝን በፕሪሚየር ሊግ እየተጠቀመ ቻምፒየንስ ሊግ ላይ ሲያሳረፋቸው አሁን እየተመለከት ነው የምንገኘው። ተቀይረው የሚገቡትም ተጫዋቾች በደንብ ውጤት መለወጥ እንደሚችሉ እና በደንብ ሲለምድ ራያን ሼርኪ አሁንም ግብ አስቆጥሯል፣ አስደናቂ ሩጫን አስመልክቶ እና ይህን ነገር የተመለከትንበት ነበረ። ሲቲ መምጣት ይችላል ብለ እንድታስብ የሚያደርግ ወይም ሊመጣ ይችላል ብለ እንድትገምት የሚያደርግ ብቃት ይመስላል። ግን ደግሞ በእነ ዶርትሞንድ አይነት ቡድኖች ብቻ ሳይሆን ከነሱ ላቅ ባሉ ቡድኖች መፈተንና ያንን ፈተና ማለፍ ያለበት ይመስላል። ግን በትናንቱ ጨዋታ አስደናቂ ነበር። ሃላንድም ከሶስት የተለያዩ ክለቦች ጋር አምስት ተከታታይ አምስት ተከታታይ ጨዋቶች ላይ ግቦችን በማስቆጠር የመጀመሪያው ተጫዋች ሆኗል እና ሃላንድ የማይሰብረው ሪከርድ ምን እንደሆነ ከዚህ በኋላ እንግዲህ ብቃቱን ጠብቆ የሚጓዝ ከሆነ ኮንሲስታንትሊ ከጉዳት ነፃ ሆኖ የሚጫወት ከሆነ የነ ሮናልዶ ቁጥር ላይ የማይደርስበት እድል ምንም ነው ልትል ትችላለህና በየሳምንቱ ግብ ያስቆጥራል ከተጫወታቸው ጨዋታዎች በላይ ነው ግቦቹን ስትመለከት እና አስደናቂ ነው። የሃላንድ እና የማንቸስተር ሲቲ ብቃት ይህን ነው ማለት ሚቻለ አቲንክ ሲቲ ከወገብ በላይ አሁን ፎርሙላውን በደንብ ያገኘ ይመስላል አደል? በድጋሚ ሪቢልድ እያደረገ ነው ፔፕ ቡድኑን ይታያል። ከቀውስ የወጣ ቡድን ነው፣ ካምና ቀውሴ ቡድን እና ሁሌም የለምድ ነው በፔፕ በትልልቅ ግዢዎች የፈለጋቸውን ተጫዋቾች አግኝቶ እኔ ደጋግሜ የምለው ለአንተም ለሁሴንም የማይመቸኝ አይነት እጅግ የበዛ የኳስ ንክክ ያለው አፕሮችን የመከተል እና በዛ ስብስብ ደግሞ ያው እንግዲህ አሳማኝ በሆነ መልኩ ውጤታማ መሆንን ነበር ለአመታት ሲያሳየን የነበረው። የአፕሮች እንግዲህ አምና በተለያየ ምክንያት እንግዲህ ፌል ካደረገ በኋላ አሁን ወደ አዲስ አፕሮች ውስጥ መጥቷል። ደጋግሜ እንደምለው አሁን ቀጥተኛነትን የተላበሰ ሲቲ ነው እያየን ያለ ነው። ቀጥተኛነት ብቻ ሳይሆን በስብስብም ረገድ እንግዲህ ብዙ እምነት ጥሎባቸው የነበሩ ተጫዋቾች አሁን ያ ብቃት ላይ አይገኙም። በእርግጠኝነት ከዚህም በኋላ እንደው በጣም ንድ ተሻሽሎ መጥቶ አስጨናቂ ይሆናል ብዬ እንዳልናገር የሚጋብዘኝ በተለይ ከ ከኋላ ያለው ችግር ነው። ተከላካዩ መስመር ላይ ያለው ችግር፣ ስብስቡም ቢሆን አሁን አምናም ካቻምናም ወይም ሶስት አራት አምስት ስድስት ዓመት ቀድሞ የነበሩ ስብስብ ውስጥ ያሉ ተጫዋቾች ናቸው አሁንም ያሉት እና ያን እየጠጋገነ ሊሄደው እየሞከረ ነው ያለው። ደጋግመን እያየን ነው። ሚድፊልድ ላይ እንግዲህ የሮድሪ የዛ የኤሲኤል ጉዳት እንትን ችግር ይዞት የመጣ ወጣት፣ አሁን ኢቨን ትናንትም ላይናፕ ላይ በንችላ አልነበረም። በቃ ትዕግስት አድርጎ ቀስ ብሎ ይሄን ተጫዋች ወደፊት ሊያመጣው እንደሚፈልግ ታያለህ እና መነቃቃቱ ይታያል። መነቃቃቱ በተለይ እንዳልኩህ ከወገብ በላይ በተለይ አሁን በጣም እየሾር ያለው ሃላንድን በደንብ ለመጠቀም ነው ጥረት የሚደረገው እና እዚህም እዛም ከመስመር የሚነሱም ከመሀል ለመሀልም የሚነሱ እንቅስቃሴዎች በሙሉ ይህን ተጫዋች ሲፈልጉት ነው። ይቅርታ እያየን ያለ ነው እና ይሄ ነገር አንድ ተስፋ እንዲሰንቁ ምናልባትም የፔፕ የመልሶ ግንባታ ሂደት በአዲስ መልክ አንድ ውጤት ያመጣልናል ብሎ እንዲጠብቁ ያስገደደ ይመስላል እና በደንብ ማየት አለብን። ኦፍኮርስ እንግዲህ አይገባበትም ብለን መከራከር አትችልም። ሲቲን አሁን ትልቁ ችግር የሚመስለው አዎ ሀላንድ አሁን ሜዳ በገባና ኳስ በሰጠ ቁጥር ጎል ያገባል፣ ጥርጥር የለውም። ራሱም ከአንድ አንድ ብሎ ተወራርዶ ገብቶ ያንን ሊያሳካ እንደሚችል እንደውም እላፍ ሄደ፣ አንድ ኳስ ሰጥተው አንድ ተኩል ሁለት ብሎ ሊከራከር ይችል እንግዲህ የፐርፌክሽኑን መጠን የስኬቱን መጠን በዚህ ደረጃ ልታስቀምጠው ትችላለህ እና ይሄ ሁሉ ባለበት ሁኔታ እም እንዳልኩ ኋላ የሚቸገር ካልሆነ ሚድፊልዱ ፎርሙላው በደንብ የማይመጣለት ከሆነ ከትልልቅ ቲሞች ጋር ሲገናኝ፣ ሞር ኮምፓክት ከሆኑ ቲሞች ጋር ሲገናኝ እንዴት ነው የሚሆነው የሚለው ጥያቄ ካልሆነ ሪቢውልዱ ቀስ በቀስ መስመር እየያዘለት እየመጣ እንዳለ የአፕሮች ለውጥ አድርጎም ጎል ማግኘት እንደሚችል፣ ስኬታማ እንቅስቃሴ ማድረግ እንደሚችል፣ ሞር ዳይሬክት መሆን እንደሚችል ፔፕ ያልተለመደ የማናቀው እሱን ሁሉ በደንብ እየሰጠን ነውና ይህን ነው እያየን ያለ ነውና ይህን ሳስብ የሚገርም ነገር የሊቨርፑልን የበቀደም እንደዛ የቀደመ ሊቨርፑልን እንግዲህ ሁለቱ ተከላካዮቹን ወደ መስመር መልሶ የመስመር ተከላካዮችን ብዛትሊንም ሮበርትሰንንም መልሶ የአምናውን ባህሪን ኦልሞስት ያመጣው መስመር ላይም እንግዲህ ቬትስን እንዴት እንደተጠቀሙ አይተናል። ጋክፖን አስቀምጦና መሀል ላይ የምናቃቸውም ተጫዋቾች ቡድን ውስጥ መጥተው ያረሃብ ያለበትን ሊቨርፑል ከነ ቴምፖ፣ ከነ ማስጨነቁ፣ ከነ ፕሬሲንጉ ከነ ሁሉም ነገር ሰጥተውናል እና ይሄን ሳስብ እንግዲህ የፊታችን እሁድ ሁለት ወርስ በርስ የሚገናኛሉ። ከሱ ውጭ ደግሞ በቀጣይ እንግዲህ ኮንስስተንት ነው በተባለው አርሰናል ላይ ሲዞ የሚመጡት ነገር የሚለው በጣም የሚናፈቅ የሚያጓጓ ይመስለኛል። በአካል ኔ በግል ይህንን ጨዋታ ሳይ ትክክል ሁለት ወርስ በርስ የሚያደረጉት ሊቨርፑል ደግሞ የተወሰነ ቀና ማለት አሁን ኮንፊደንስ ችግር ነው ያለበት ሊቨርፑል። ያንን የኮንፊደንስ ችግር በደንብ መሻገር የሚችለው እንደ ሲቲ አይነት ትልቅ ቡድንን ማሸነፍ የሚችል ከሆነ ነው። ኦፍኮርስ በእንቅስቃሴ ረገድ ሜዳ ላይ አሁን መነቃቃት በተለይም ተኝቶ የነበረው የነበረው ማካሊስተር ወደፊት እየመጣ እንዳለ የሚያሳይ ነው። ራቨንበር ማካሊስተር በቀላሉ ተሰባሪ ሆኖ ነበረ። ይሄ አማካኙ የሆነ ከጥቂት ቀናት በፊት ተሰብስቦ ለጨዋታ የመጣ ቡድን ነው የሚመስለው እና ምንም ቅንጅት ምንም ውህደት የሌለው ጫናን መቋቋም የማይችል ቡድን ሆኖ ነበር። ሊቨርፑል የተመለከት ነውና፣ አሁን ያ ነገር ሲሻሻል በሪያል ማድሪድ በኩል ተመልከተናል። ላለፉት ጊዜያት ብያለው ለማለት ሳይሆን ደግ ከኬርኬዝን በላይ አንድሮ ሮበርትሰን በሊቨርፑል አሁንም ታምኖበት መጮት አለበት ብዬ የማስበው ተጫወት እያው፣ በሳምንት ሶስት ጨዋታ ያደረጋል ላያደረግም የሚለው ካልሆነ በቀር የሰውየውን ስተት ቁልጭ አድርጎ አሳይቷል እኮ በቃ ኬርኬጅ የፈጠረው ችግር፣ ራሱ አፕሮችም ለውጥ አለው። ኬርኬጅ በዚ አይነት ያጮት መንገድን አለመደም፣ ኮሪደሩን ታኮ የሚመላለስ ይሄ ደንበኛ የድሮ ፉልባክ የምትለው ማለት ነው። ማጥቃት ተመልሶ መከላከል፣ ማጥቃት ነው እንጂ ዩኒቨርሲቲ እያደረገ ወደ መሃል መግባት እንደዚህ አይነት ነገር ለእሱ አዲስ ነውና ራሱ ሲጨነቅ ተዋለ። ኳሱን ሲሰጠው እንዴት አድርጎ ወደፊት መሄድ እንዳለበትና ወደ ማጥቃት ኳሱ መላክ እንዳለበት እንኳን ሲጨነቅ የምትመለከተው ተጫዋች ነበር ነው። ቀስ እያሉ እንግዲህ በእንደዚህ አይነት መልኩ ለውጦችን ማምጣት የሚችሉ ከሆነ እንመለከታለን። ግን ሁለት እየተነቃቁ እያሉ ወይም መነቃቃት የጀመሩ ቡድኖች የሚያደርጉት ጨዋታ ነው ብለን እንግዲህ ቀጣይ ሳምንት ወይም በዚህ ሳምንት መጨረሻ የሚደረገውን ጨዋታ መጠበቅ እንችላለን። ቼልሲ የተወሰነ ነገር ነው ማለት ትችላለህ። አጠር አድርጌ ልበልልህና የተወሰነ ሀሳብ አንተም ልትሰጠኝ ትችላለህ። እንግዲህ አንዳንድ ጊዜ ስኳድ ደብዝ እና በተለይ ወጣቶች መሰብሰብ ጥቅሙ በጎ እንደመሆኑ ሁሉ ላይክ በተለይ ደግሞ በአሸናፊነት መንፈስ ውስጥ ሲመጡልህ የሚፈጥረው ሞመንተም አሪፍ መሆኑ እንደተጠበቀ ሆኖ በዛው ልክ ደግሞ ወጣቶች ብዙ የመጫወት እድል ማሰጣቸው ከሆነ ትናንት ቼልሲ ላይ የተፈጠረውን ነገር በደንብ ሊያጋለጥ የሚችል ይመስለኛል፣ ሊያሳይ የሚችል ይመስለኛል። በሀቶ ላይ አሁን ትናንት የታዩት ሁለት ስህተቶች መልሶ መላልሶ ላየው ምን ያህል እንግዲህ የተጫዋች እዚህ ቡድን ውስጥ ገብቶ ገና የመዋሃር ጥያቄ እንዳለበት በደንብ ነው የምታየው በተወሰነ መልኩ የተጫዋቾቿ ለመረጋጋት ነገር እንደተጠበቀም ሆኖ ተጋጣሚን የሆነ አንደርስቲሜት የማድረግም ነገር ያለ ይመስላል። ዝም ብለህ የተጫዋች ምርጫ ኦፍኮርስ ሮቴት ማድረግ አለባቸው ማሬስካ ምናለው። በተወሰነ መልኩ ግን ጣል ጣል ልታደርግ የሚገባቸው ተጫዋቾች ቀድሞውንም ቢሆን መኖር እንዳለበት አስባለሁ ይሄ ይሄን በደንብ አርቴታ ያሳየን ይመስለኛል። አሁን ከስፓርታ ፕራ ጋር በተደረገ ጨዋታ ኦልሞስት በሚባል ደረጃ ጥሩ ስብስቡ ነው የተጠቀመው እና እኝም ኮች የፈለገ ጫና ቢኖርብህ የምትፈልጋቸውን ተጫዋቾች በመጠቀም ረገድ የተወሰነ ልምድ ያላቸውን አስቀድመህም ቢሆን በኋላ ላይ ጣሩ ስትገባ ጎሎች ከተቆጠሩ በኋላ ስህተቶች ከተሰሩ በኋላ ሳይሆን አስቀድመህ መጠቀም ብትችልና ውጤቱ ውጤቱን ማኔጅ ካደረክ በኋላ ደግሞ የምትፈልገውን ለውጦች ማድረግ አንዳንዴ ጠቃሚ ሆኖ ታያለህና ርስኩም ሮቴሽኑም በዛው ልክ የበዛ ይመስላልና በዚህ ላይ ልምድ የሌላቸው ወጣቶች በዚህ ደረጃ እንግዲህ ሲበረክቱ ደግሞ ጥያቄ ይሆናል መሰለኝ አንዳንዴና፣ ይህን ነው ተደጋጋሚ ስህተቶች አሁን ማሪስካ ላይ ያዩ ያለትና ወጣ ገባይ መሆን ነገር አለ። ወጣ ስትለው እንደገና ደግሞ መልሶ ዝቅ የሚልበት ሂደት እንታያለን። በጣም አስደመሙን የተወሰኑ ወጣቶች ስትል እሳቸውም ከቡድኑ አጥፍቷቸው ደግሞ ለተወሰነ ሳምንት የላይን አፕ አካል ሳይሆኑ ታያለ፣ እና ውጤቱ መጣትልና ደግሞ አንድ ሁለት ተስተካክሎ ከዛ ደግሞ እንደገና ሁለት ወደኋላ ሲሄድ ታየዋለህና ይሄ ምንድነው የስኳድ ደብዝ በተለይ ወጣቶች መበርከት እና በዛው ልክ ደግሞ ለእያንዳንዱ ምሮቴት እያደረግኩ የመሰለፍ እድል ሰጣለሁ የሚለው ነገር ፎርሙላው የሰራ አይመስልም፣ አይመስልም። ማሬስካን ዝም እየሳያቸው ነኝ። ዴቭ እንግዲህ የማሬስካን በተመለከተ ወይም አጠቃላይ እንደ ቼልሲ ካነሳ ኮንሲስታንት ኢንኮንሲስታንት የሆነ ቡድን ነው ዴቭ። በቃ በየሳምንቱ የማይተነባይ ቡድን ቶተናምን ያሸንፋል በለላት ግምት ትችላለህ፣ ግን ያንን አድርጎ ሲወጣ የምትመለከተው ቡድን ደግሞ እንደ ካራባህ አይነት። ኦፍኮርስ ይገባኛል፣ ሰባት ተጫዋቾችን ቀይረው ነው በዚህ ጨዋታ አሰልጣኙ የመጡት። ግን ደግሞ ያለው ስኳድ የወጣባቸውም ገንዘብ ደግሞ ካራባህ የሚያክል ትንሽ ቡድን ለማሸነፍ የሚያስችላቸው መሆን አለበት። በቃ ይሄ ግዴታ ነው ብለህ እንድታስብ እያደረገ ነው። ግን ያንን ነገር በቼልሲ በኩል አልተመለከትንም። ደግሞ እኔ የሚመቸኝ ሮሚዮ ላቪያ ተጎዳዴ በአምስት ደቂቃ ብቻ ሜዳ ላይ ቆይቶ ተጎድቶ ወጣና፣ ምናልባት ከዚህ በኋላ እሱን ቀስ እያለ ወደ ስብስቡ የማምጣት ነገርን በአሰልጣኙ በኩል ታለ የመቻኮል ነግልክ ሮድሪ ላይ ፔፕ እያደረገ እንዳለው ስንቃቄ ማድረግ ላቪያን በደንብ ተጠንቅቀው ቀስ ብለው ወደ ጨዋታ እንዲመጣ ለማድረግ ጥረቶችን እያደረጉ ባሉበት ሰዓት እሱ ተጎርቶ ወጣ። ሊያሳርፉት ያሰቡት ሞይሰስ ካይሴዶ ወደ ጨዋታው ቀድሞ እንዲገባ የሆነበት አጋጣሚ በቼልሲ በኩል ተመልክተናል። እንቅስቃሴው ለቼልሲ ጥሩ የነበረበት ኮንትሮል የነበረበት ግብን በማስቆጠር ደግሞ ኤስቴቫው ቅድሜ አጀባውና አዎ በቃ ጥሩ ሊሆንላቸው ነው ብለህ ታስባለህ። ግን ደግሞ እንዳነሳው የነ ሀቶ ሌሎች ቶሲን ነቶሲን ኢቨን ብዙ ብዙ እራሱ ልምድ ያለው ተከላካይ ነው። ግን እዚህ ደረጃ ወርዶ ስታዩ ይከብዳል። ያ ኮኮሪያም ጥሩ ምሽት ነበረው ብለህ መናገር አትችልም። በጨዋታው ላይ ዴቭ እና እነዚህን ተጫዋቾች ተመለከትን። ቅያራቸው ግን የሰራበት እድሎች እንዲፈጥሩ ያደረገ በተለይም የጋርናቾ ተቀይሮ ገብቶ ግብ ማስቆጠር ሁለተኛ የቼልሲ ግቡን አስቆጥሯል። በአስደናቂ ብቃት ነው ይህንን ግብ ያስቆጥረው። ሊያም ዴላፕ እዚህ እንቅስቃሴ ላይ አስተዋጽኦ ከፍ ያለ ነበረ። ኢንዞ ፈርናንዴዝ ተደጋጋሚ ሙከራዎችን ሲያደርግ ክሮሶችን፣ ድሎችን ለመፍጠር ጥረት የሚያደርገው ተጫዋች ሆኖ ተመልክተናል። እንዳነሳው ውጤቱን ካገኙ በኋላ ለማስጠበቅ ሲሉ ቀይረው ስልሳ ሃምሳ አምስተኛው ደቂቃ ላይ ቀይሮ ማስወጣት ቢችሉ ይሻላቸው ነበር። እንደዚህ አይነት ሪስክ ወስደው፣ ወይም ይሄ ሰዶ ማሳደድ አይነት ነገር ሆኖባቸው፣ ደግሞ እዛ ላይ ሜዳቸው ላይ ነው፣ ጠንካራ ቡድን ሬዚሊያንት የሆነ ቡድንን በካራባህ በኩል እንደተመለከትን ይሰማኛል ዴቭ። እና አስደናቂ ነበረ በካራባህ በኩል ቼልሲ። ግን በቀጣይ ስታንፎርድ ብሪጅ ላይ ቢሆንም የሚገጥመው ባርሴሎና ነው። ዴቭ እና ሌላ ራስ ምታት ይሆንባቸዋል ተብሎ እየተነበየ ነው የሚገኘው። በምን መልኩ ይወጡታል ማየት ያለብን ይመስለኛል። ሌላ ሪስክ መውሰድ የሌለብንም ለዚህ ነው አይደል? እንደውም እንዲህ አይነት ጌሞች ላይ ውጤታማ ሆነህ በትልቅ ጌም ላይ እኮ ብትቸገር ይቀላል። እና ለሁሉም ኮቹ በተወሰነ መልኩ ያው የተጫዋቾች ጉዳት ችግር ቢኖርም እንዳልኩ የጨዋታዎች ጫና ቢኖርም ሮቴት ማድረጋቸው ተገቢ ነው ብትልም፣ በዚህ ደረጃ መሆኑ እንግዲህ ጥያቄ የሚያስነሳ ነው። እኔ በግሌ የሚመስለኝ ከዚያ አንድ እንራመድና ኦፍኮርስ እንግዲህ ኒውካስልም ጥሩ ውጤት አምጥቷል። ግን ያልተጠበቀው የባርሰሎና ነው አደለ? በእርግጥ የዕለቱ ዳኛም የማይመቹኝ ዳኛ ድብልቅልቁን ነው አውጥቶት እንደነበር ጨዋታውንም አይተናል። ኦፍኮርስ ከፔናሊቲ ጋር በተያዘ የሚነሱ በርካታ ጉዳዮች እንዳሉበት ታያለ። ግን ባርሴሎናና ሃይላይን በቃ ግራ ነው የሚገባ ሁሉም እያነሳባቸው ነው። ሃንስ ፍሌክስን አንዳንድ ጊዜ ራስህ እድሜን የምታሳጥርበትን ነገር ደጋግመህ ደጋ አሁን በርካቶችን ስሰማ በርካቶችን ጉዳዮችንም ሳነብ ይሄ ከሃይላይን ጋር በተያዘ በጥልቀት ወደፊት የሚሳበው ቡድናቸው በቀል አደጋ እንዴት እየተጋለጠ እንዳለ ተደጋግሞ እየታየ ነውና ሰውየው ደግሞ እዚህ ጉዳይ ላይ እንደ ፖስቶኮግሉ ሆኗል መሰለኝ። እሳቸው እንግዲህ ጣጣ ይዞባቸው መጥቶ እንዴት እንዳሰናበታቸው ማንተም አይተናል። ደጋግመው ደጋግመው እንግዲህ ከሃላፊነት እየተሰናበቱ ነው እ አሰልጣኝ ቢሆን እንግዲህ ባርሰሎናን በሚያህል የሚፋጅ ወንበር ላይ ነገሮችን አስተካክለህ ማትሄድ ከሆነ የሚታይ ግልጽ እንዴ አንዳንዱ እኮ ሀይላይን አጠባበቃቸው አይተው ከሆነ በቀጥ ዝም ብሎ ብቻ በመሀል በሁለት ተከላካዮች የመሀል ተከላካዮች መካከል ያለው ጋፕ ራሱ በቀላሉ በቀጥታ ኳሳንዴ እንኳን ብትልቅ ሰብረው የምትገባ አይነት ነውና በጣም በጥልቀት ከመሳባቸው፣ እርስ በርስ ካለመጠባበቃቸው የተነሳ እጅግ የበዛ አይነት ስህተት ሲሰሩ ነው ያየሁት። ባርሰሎና እጅግ አስገራሚ ነበር። ሀይላይቱ መለሰበታ በጣም አስገራሚ የሆነ ነገር ነው የተመለከትኩትና፣ ባርሳም ራሱ የጣለበት መንገድ አስገራሚ ነው። እንግዲህ ያው ለሚኒማል በግል ውጥረት የማድረጉ ነገር አሁንም አሁንም ያ እዛ ክለብ ላይ አሁንም ያለው አሻራ ከፍ እንዳለ ነው። እንዳልከው ጫና ላይ ነበር ይሄ ልጅ። እንደምታውቀው ከሰሞኑ ብዙ ይነሳበታል። ትክክል፣ ሜሲ የሜሲ አይነት ጎል ነው ሲሉት፣ አረ ከሱ ጋር አተነጻጽሮት እንደዚህ አይነት ጎሎች ሜሲ ከአንድ ሺህ በላይ አስቆጥሯል ብሎ እንግዲህ ለሜሲ ያለውን ክብር ለመግለጽ ሞክሯል እና አስደናቂ የኦልሞተች ይገርማል። እሱ እንዴት አድርጎ እንደገባ እና ግቡ እንዳስቆጠረው የሚያስደንቅ ነው። ባርሴሎና ዴፍ ሃይላይኑ አምና በጣም ሲወደስ ነበረ። እኛም ስናነሳ ነበራል። ዘንድሮ ችግር የሆነው በደንብ ፕሬስ ስለማያደርግ ነው። ቡድኑ ፕሬስ አድርገ ኳስን ማስጣል ማትችል ከሆነ ቡድኖች አደጋ እንደሚፈጥሩበት ምንም ምንም በቃ ይሄ እግር ኳስን ማወቅ ነው አይጠበቅብህም። ያ ነገር ችግር ውስጥ እየከተታቸው እንዳለና በደንብ ፕሬስ አለማድረግ ወይም የተሳካ ፕሬሲንግ መተግበር እየቻለ ስላልሆነ ባርሴሎና ጣጣ እየተፈጠረበት እንዳለ የሚያሳይ እንቅስቃሴ ይመስላል። ሶስት ጊዜ ተመርቶ ነው አቻ የሆነው እንዳነሳው ደግሞ መጨረሻ ላይ ቼዝኒን ጥፋት ፈጽማል ብለው ነው እንጂ አራት ለሶስት ባርሴሎና የሚሸነፍበትም ጎል ተፈጥሮ ነበር እና ኮርስሉክስ ጎል አበግል አጨቃጫቂ ነው። እንግዲህ መለፈ ነክቶታል እኮ አ እግህ የሆነ ግራግሩን ወስዶታል። እንግዲህ የክለብ ብሩሽ ተጫዋች የመጨረሻውን ኳስ ከመጠቀሙ ያን ፋውል ሰርቶበታል ነው ያሉት። እና ብዙ የሚያስማማ አይመስለኝም። አይመስልም እኔ ደግሞ አይመስለኝም። ነው ያው እንግዲህ ያው ዝም ብሎ ሁን የሚመለከተው ይመለከተውናይ ግዴታ እንዷቸውም ቢሆን ነው ይገባውና የወጣ አካላል ከበቀር አላውቅም። ለሁሉም አከራካሪ የሚመስል ነገር አለው። የዚህ ከካሴዶ ግራምንበርግና ራይስ ጋር የተያዘውን ጉዳይ አጭር ነው አጠር አድርገን እሱን እናንሳና እስኪ እንለያይ። እንግዲህ ታስታውሳለህ ቼልሲን ቼልሲ ድል ካደረገ በኋላ ስፐርስ ላይ ካሴዶ ያሳየው ያ አስደናቂ ብቃት፣ ብዙ የሚታማው ግብ ጠባቂ ሳንቼዝን ኦፍኮርስ ከሰሞኑ ጥሩ ብቃት እያሳየ ነው። እንግዲህ ሀሜቱንም ሰምተዋል መሰለኝ፣ በጣም መሻሻሎች እንዳሉት ይታያል። ቼልሲ ቤት ግብ ጠባቂ በቦታ የፕላኔታችን ምርጡ ተጫዋች ነው በሚል እንግዲህ ካሴዶና አወድሶታል። እና ያ ጉዳይ ወዲያው ነው እንግዲህ ርዕስ የጎተተው እንደምታውቀው፣ ሪሊ ካሴዶ ነው ምርጡ ወይስ ዴክላን ራይስ ወይስ ብሎ ደግሞ ሌሎ ሌሎችም እንዲሁ እንዲያነሱ የሚል ክርክር ፈጥሯል። እና አትሌቲክ ዝብሎ ፖል ሰርቶ ነበር ለምልህ ለአንባቢዎቹ እልኮላቸው ማን ነው የተሻለው በሚል የቀረበ መጠይቅ ነበር እና በመጠይቁ፣ በአንባቢዎቹ ደክላን ራይስ 51 ካሴዶ ደግሞ 49 ፐርሰንት አግኝተዋል፣ እና የተሻለው እንግዲህ እንደ አትሌቲክ አንባቢዎች ደክላን ራይስ መሆኑን ነው የሚታየው። ግን ገራሚው የራሱ ጋዜጠኞች የራሱ እንግዲህ አምደኞች የሚባሉት ማለት ነው ከንትሪቢተሮች፣ የተለያዩ እንግዲህ አንዳንዱ ቺፍ ራይተር ነው እጅግ በጣም ረዘም ያለ ቆይታ በመጽሐፍ ወይም እንዲያሳለፈ ያሳለፈ በመሆኑ እንግዲህ የሚሰጣቸው ታይትል አለ። ቺፍ ራይተርስ ይሆናሉ። ከፍ ያለም ኃላፊነት የሚሰጣቸው ጸሐፊዎች አሉና አምስት ስድስት የሚደርሱ ጋዜጠኞቹን ግን ተመሳሳይ ጥያቄ ጠይቆ ነበር እና ለእናንተ ምርጡ ማን ነው? በስድስት ቁጥር ቦታ አሁን የሚነሱት እነ ካሴዶ እነ ግራቨንበርግ እነ ዴክላንድ ራይስ ናቸው። አንባቢዎች ይህንን ብለዋል። ለእናንተስ ብለው ጠይቋቸው። ገራሚው ነገር ኦልሞስት ሁሉም ሊባል በሚችል ደረጃ ለሚደግፉት ለሚደግፉት ክለብ ስድስት ቁጥሮች ነው። በቃ ለሚደግፉት ክለብ ስድስት ቁጥሮች ነው እድል የሰጡት። አንድ ሁለት ወይም ሶስት ናቸው። ኦልሞስት ሶስት ገደማ እንግዲህ ደጋፊነታቸው ያልታወቀ ባለሙያዎች ብቻ የተለየ ነገር ሰጥተው አይቻለው። እና ለምሳሌ መጀመሪያ ካኦሚ ኦኔል የተባለ የሊቨርፑል ጻፊ ነው። ይሄ ያለ ጥርጥር ለግራቨንበርግ ሰጥቶታል። በዚህ ቦታ ቁልፉ ተጫዋች 23 ዓመቱ የሊቨርፑል ተጫዋች ነው በሚል ያሉትን ኳሊቲዎች በዝርዝር አስቀምጦ ለሱ ቅድሚያ ሰጥቶታል። የኖቲንጋም ፎረስት ደጋፊ የሆነው ደግሞ ፖል ቴይለር ይባላል። ይሄ ለኖቲንግሃም ፎረስቱ ኤሊያት አንደርሰን እድሉን ሰጥቶታል። ሀያ ሁለት ዓመቱ ነው የተጫዋች እንደምታውቀው። ይሄም እንግዲህ ኖቲንጋም ፎረስት አምደኛ ስለሆነ እድሉን ለዚህ ተጫዋች ነው የሰጠው። የኒውካስል ደጋፊ የሆነው ጋዜጠኛ ደግሞ ስሙ ማነው ጆርጅ ካውልኪን ይባላል። እሱ ደግሞ ያው እንደምትገምተው ለቶናሌ ሰጥቶታል። ሳንድሮ ቶናሌ ነው በቦታው ምርጡ በሚል ቅድሚያ ሊሰጠው የሚገባው እሱ ነው ብሏል። የአርሰናሯ ኤሚ ሎረንስን ታውቃታለህ፣ የታወቀ ነው እሷ ደክላን ራይስ ያለ ጥርጥር የሚል የእሱን ኳሊቲዎች የሚያገኙ በርከት ያሉ ጉዳዮች ከዚህ ጋር ተያይዞ ያስቀመጠችው ነገር አለ። ፕሮግራማችን እኝን ሁሉ ዝርዝሮች ለማስቀመጥ ጊዜ የለውም በነገርህ ላይ፣ ስለዚህ ወደዛ እንሄድም። ሳራ ሼፈርድ ትባላለች፣ እቺ አውስትራሊያዊት ነች፣ ግን የታወቀች ጻፊ ነች። ገለልተኛ እንደሆነች ነው የሚነገረው፣ ለማንም ክለብ አትደግፍም ነው የሚባለው እቺ ጋዜጠኛ ለደክላን ጋራይ እድሉን ሰጥታለች። የቼልሲ ጸሐፊ የሆነው ሲሞን ጆንሰን ደግሞ እንደሚጠበቀው ለካሴዶ እድሉን ሰጥቷል። የኖቲንግሃም ፎረስት ደጋፊ የሆነ ማት ውስናም የሚባል ጋዜጠኛ ደግሞ አዳም ዋርትንን መርቷል። የክሪስታል ፓላሱ የራሱን አልመረጠም። የገረመኝ ነገር ለአዳም ዋርትን እድል ሰጥቷል። እንግዲህ ለየት ያለ እንዲያገኘት እሱ ነው። የዩናይትድ ጸሐፊ የሆነው ደግሞ ላውሪል ዊትዌል ደግሞ አሮነ ሴቱን ወንድ እርግጠኛ አደለው። ወንድ ከሆንም እንግዲህ በዛው መልኩ ይውሰዱት። ብሩኖ ፈርናንዴዝ ነው የ31 ዓመቱ ብሩኖ ፈርናንዴዝ ነው በቦታው እንግዲህ። ብሩኖ አሁን የስድስት ቁጥር ተጫዋች እንኳን እንዳልሆነ እኔም አንተም እናውቃለን። ይህንን እድል ሰጥቶት አይቻለሁና። አንዲ ጆንስ ይሄ ለየት ያለ ጸሐፊ ነው። ይሄ ደግሞ ይሄ ደግሞ የሰሜን ለማ የሰሜን እንግሊዝ ጉዳዮች ላይ በጥልቀት የሚጽፍ ነው ብለውታል። ለዶሚኒክ ሶቦዝ ላይ ነው እድሉን የሰጠው። እንግዲህ ምን ያህል የተለያዩ እንደሆነ ማሰብ ትችላለን። በስተመጨረሻ የሲቲዩ ኦሊቨር ኪ የተባለ አቲንክ ኦሊቨር ኪ ነው። ይሄ ደግሞ ለሮድሪ እድሉን ሰቶታል እና እንግዲህ ራሱ በግል በምታያቸው ጋዜጠኞች በኩል እንኳን በቃ እንደቀረብከው ክለብ የምትሰጣቸው የተጫዋቾች ምርጫ እንዴት እንደሚዛመድ ነው የምታየውና ትንሽ ግራጋቢ አይደለም? እንዴት እኔ ራሴ ገርሞኛል። አስማሚ እንኳን አይደለም። ሶስቱ ቀርቦላቸው ከሶስቱ እንኳን ለእነሱ ቅድሚያ የምንሰጠው ከው ነው። እነሱ ከእነሱ ውጭ ብዙዎቹ ለዴክላን ራይስ ሁለት እድል የሰጥ አይቻለው። በተረፈ ሁለት ነው ድምጽ ያየው። በተረፈ ግን የተለያየ ናቸው እንግዲህ የተለያየ ነው መንገድ የተቀመጡት እና ትንሽ ግራ አጋቢ ነገሮች አለ። አንተ ጋስ ምን አለ ልበለ ብዬ ነው ትክክል ዴፍ ያው ኳስ በመንጠቅ ነው አማካኝ ክፍሉ ላይ ያጨወት መንገዳቸው ራሱ እጅግ የተለያየ ነው። ለምሳሌ ራቨንበርህም ከካይሴዶ ጋር ነው ተነጻጽሮ መስሎ ዴክላን ራይስ እንደ ስምንት ቁጥር ነው ከኳስ ውጪ ሁለተኛው ስድስት ቁጥር ሆኖ ሜዳ ላይ በደንብ ለተከላካዩ ሽፋን የሚሰጥ ተጫዋች ነው፣ ግን ደግሞ ይሄ ካይሴዶ የሚያደረጋቸውን ነገሮች ምናምን ዴክላን ራይስ እዛ ቦታ ላይ ስለማይሰለፍ ወይም እየተሰለፈ ስላልሆነ ያንን ሲያደረግ አልተመለከትንም። እና የራስን ካልከኝ ሊጉ ላይ አስደናቂው ለእኔ ሞይሰስ ካይሴዶ ያለ እሱ ቼልሲ የትም። ቼልሲ የተወሰነ መቸገር ውስጥ የገባው እሱ ጥሩ ባልነበረባቸው ጨዋታዎች ናቸው። እና ኮል ፓልመር ደጎት እያለ ነው የሚጠራው ይህንን ተጫዋች እና በርቀት የቡድናችን ምርጡ ተጫዋሽ ነው እያለ ያንን ሀሳብ ሲሰጠው ተመልክተናል። እና ካይሴዶ ደግሞ ዘንድሮ ግብ ማስቆጠርም ጨምሮበታል። እንደምንመልክ ደግሞ ጎሎቹ ማራኪ ማራኪ ጎሎች ናቸው ከርቀት ስለሚያደረግ እዛ ቦታ ላይ እና በየጨዋታው ያንን 115 ሚሊዮን ፓውንድ የሚያስረሳ ብቃት እያሳየ የሚገኘው ካይሴዶን ነው እዛ ቦታ ላይ። በስድስት ቁጥር ቦታ ላይ የምመርጠው ሁለገብነት፣ መታተር፣ ሁሉም ነገር ያለው ደግሞ ዴክላን ራይስ ሆኖ እናገኘዋለን እና እንግዲህ ከምን አንጻር እንደመረጡት እርግጠኛ መሆን አይቻልም። ግን እኔ የማስቀምጠው ሞይሰስ ካይሴዶን ነው። እሱን ቅድሚያ ምስጥ ወደፍ ያ እናብቃ። እንግዲህ ክብራትና ክቡራን ኦልሞ ሰዓታችን ሄዷል ወደ 26 27 ደቂቃል አወርተናል። በአካል አድማጮችስ ምንድን ነው የእነሱ ግምት? እንግዲህ በርካታ አስተያየቶች ይወጡ። የእናንተን ነው ያ የእነሱን ማስተያየት እዚህ ላይ እንዳያካትቱልን በዚህ አጋጣሚ መልእክቴን ላስተላለፍ እወዳለሁ። ኤችዲ ስፖርቶች ነበረን፣ የዛሬውን አበቃን። እንግዲህ ቅዳሜ ደግሞ መለሰን እንገናኛለን። በአካል መልካም ጊዜ ብያለሁ። እንዲሁ አድማጭ ተመልካቾችን አመሰግናለሁ። ባባይ